አህለን ወሳህለን ወመርሀበን እያለን ሀባይቦቹ መጣን ከፈንድሾቹ ጋር ተመልሰን ማለት ነው። የዛሬው ደግሞ ከሁሌውም በላይ ለየት ይላል። በቃ በእኔ ብቻ ሳይሆን ከሁሉም ጋር የተለየ ማለት ነው። እንግዲህ ዛሬ ፈንድሻ መስለው፣ ከምርም ፈንድሻ መስለው ማለት ነው። ነጭ በነጭ ሆነው እንግዲህ ፈኪያን ወደ ውጭ ነው የለ አዝናናሽ ብሎ እንግዲህ እሷ አይጠበቀችው ወደ ሌላ ቦታ ነበር። ነገር ግን አህሙ እዛው ግቢ ነው ለአዝናናት የምችለው ቀጣይ ደግሞ ወጣ አድርጌ አዝናናታለሁ። ነገር ግን የምትፈልገውንና የማትፈልገውን ልወቃት መጀመሪያ ፈኪያን በደንብ ጸባዋንም ልወቅ የሚያስፈልጋትም ሁሉ ነገሯን ብሏል። እንግዲህ ቀጣይ ከአዲስ አበባ ይዟት እንደሚወጣ ከአዲስ አበባ ውጭ ይዟት እንደሚዝናና ባለሙሉ ተስፋ ነን። ሀባይም ብቻ የሚመቿችሁ አንድ ጋ እንዲጣመሩ አንድ ጋ እንዲሆኑ የሚዲያው ድምቀት ናችሁ የምትሉ በሙሉ ላይክ እያደረጋችሁ አሳዩን፣ ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? ከኔ ጋለው አልሐምዱሊላህ ረብልአለሚን፣ እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ሁላችሁም በያላችሁበት የአላህ እዝነትና ረህመቱ አይለያችሁ እያልኩኝ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ እንዱ እንዲሁም ነባሮቹ ላይክ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን ለምጽፉ ልኝ ከልብ አመሰግናለሁኝ። ሀዋይ ሰላም ለሀገራችን። እንግዲህ ሀብሪያችሁ የምቆየው እኔ የፎዚ ሸጋ እናት ነኝ። ዛሬ እንግዲህ ያው እንደተለመደው በእኛ በድምቀቶች በእኛ ውቦች ማለት ነው እነሱን በጥበቃ ጊዜያችንን በቃ ስልካችን ስንገባ ስንወጣ የምንውለው ፈንዲሻዎቹ ፈኪዬና አህሙ ማለት ነው። ሀቂቃውን ሁላችንም እውነትነቱን ካወራን ሁሉም የራሱ የሚወደው ይኖራል። ግን ፈኪና አህሙ ሲሆኑ በተለይ በደንብ ነው የሰው ልጅ የሚወዳቸው የሚቀበላቸው። በቃ ደስ የሚል ነገር አላቸው፣ አንድ ጋር ሲሆኑ ማለት ነው። እንግዲህ እሱም ፈኪያ እያመረች መጠይ እያመረች ነው እኔ ካገኘች በኋላ በቃ ቆንጂዬ ሆናለይ በመና በህልሜ ራሱ እየመጣች መተኛት አልቻልኩም። በቃ ረካአቴን ሰግደህ ዱአ አድርግ በለው ነበር ባለፈ ታውታ ዳመጣችሁ ማለት ነው ሲል አስታውሳችሁ። በቃ ረካአቴን ሰግደህ ተኛ፣ ከዛ ላንተ ያለችው ትመጣለች ብሎ ብላ ነበር እሷ። እንግዲህ እሱ ያው በህልሜ እየመጣ ሽቤ ነው መተኛት አልቻልኩም ብሏል። እንግዲህ ያው አላህ ሱብሓነ ወተዓላ ቀረባ አድርጎት በቅርቡ ኒካ ስራችሁ አንድ ላይ እንደምትሆኑ ባለሙሉ ተስፋ ነን። የሁላችንም ምኞት ነው ማለት ነው። ምክንያቱም ያው ፍቅር ያለ ኒካ ሁልጊዜ የምንላችሁ እንደምለው በረካ የለውም። ምክንያቱም እንደ ማንኞቹም እንደ ማንኞቹም ጓደኛሞች አልሆነ ቦታ ላይ የምትገኙ አይደላችሁም። እናንተ ያው ላዚም በኒካ ነው መደረግ ያለበት። አብዛኞቹ አሁን ጓደኛ ሞሽነን ለዩቱብ ነው እያሉ ቀድሞ ብዙ ነገር እያደረጉ ብዙ ነገር የሚያጋጥማችኋሉ። ነገር ግን እናንተ ደግሞ ያው የሚያዛችሁና የሚያስገድዳችሁ ግድ ነገር በመካከላችሁ ስላለ ኒካ የሚባል ነገር አድርጋችሁ በአንድ በህልሙ መንጣቱ በማንኛውም ነገር እንደምት እጅህ እንደምትሆን ባለሙሉ ተስፋ ነን ማለት ነው፣ ከፈጣሪ ጋር እንግዲህ እሷ የጠበቀችው ከሀገር ይዟት ከዛ በቃ ወጣ ያለ ሌላ ቦታ ነበረ። ይሄማ ቤቴ ነው። እንዴት ነው ተዝናኒ እያልክ የምትለኝ? እዚህ ቤቴ ውስጥ አሁን ተዝናኒ ብትለኝ ምን ዝናናለሁ? ሁልጊዜ ቪዲዮ ስሰራም ሆነ እንዲሁም ማታ ማታም ወክ የማደርግበት ነው እዚ ጋር የተለየ ነገር ስለሌለው እንውጣና ሌላ ጋር ይዘህ ሂድ እያለኝ ነበረ። ነገር ግን አህሙ መጀመሪያ ተናግሯል። እኔ ፈኪያ ማዝናናት እፈልጋለሁኝ፣ አዝናናት አለው ወጣ አድርጌ። ነገር ግን እስኪ ቆይ ትንሽ ቀን በደንብ ልወቃት። ምክንያቱም አሁን ከዛ ከአዲስ አበባ ውጪ ይዟት ቢወጣ ድንገት ያማት ድንገት ምግቧል መች ቢላት በቃ የሚቀይርላት ምን የሚልላት ያው በደንብ ሲያቃት ነው ማለት ነው። እውነት ነው። በደንብ አሁን ጓደኛሞች ናቸው ስንል ሁሉም ሰው ይተዋወቃል ማለት አይደለም፣ ከልብ ሁሉን ነገሯን ያውቃል ማለት አይደለም። እና እሱም ያንን ገና ቅር ስላለው እስኪ በደንብ ልወቃትና ይዣ ትወጣለሁኝ እየወጥቼ እንደማዝናናት ባለሙሉ ተስፋ ነኝ ብሏል። እንግዲህ አላህ ዶላሩንም በደንብ ይስጥህና እስኪ ቪዲዮዎቸውን እስከ መጨረሻው እያያችሁላቸው በደንብ ሸርም እያደረጋችሁላቸው ይታይላቸው፣ እንደ በፊቱ ማለት ነው። ከዛ ኮ ዶላሩ ይመጣ ነበረ ማለት ነው። ከዛ እንደ ማንኞቹም ዩቱበሮች ፈለጋቸው ጋር ወጥተው ይዝናናሉ፣ ይጫወታሉ፣ ማንኛውንም እንጆ እያደርጋሉ፣ ፈታይላሉ ማለት ነው። ዶላሩ ገፍተርታለ። ነገር ግን እይታቸውን ብዙም እንደ በፊቱ አይደለም፣ ያው የእነሱን አንድ ጋር የመሆን የሚጠሉ ብዙ ስላሉ ማየታቸውን ምንም ስላቆሙ ነውና በተቻለን አቅም እኛ ሽር እያደረግንላቸው እያየንላቸው ላቸው ዶላራቸው ገፍተር ታለ ሁሉም ጋር ያዝናናታል እንላለን። ምክንያቱም አሁን ላይ ኢትዮጵያ ላይ ኑሮ ውድ እንደሆነ ታውቃላቸው። ሁሉም ቦታ እንኳን እዛ ከተማው ማለት ነው ገጠር ራሱ በጣም ውድ ነው ኑሮ ማለት ነው እና እነሱ ደግሞ ያው በዚሁ በዩቱብ ስለሆነም የተዳደሩት ዶላር ገፍተር ካላለላቸው ከባድ ነው ማለት ነው። ወይንም አንዳንድ ኦዲየንስ እኮ አላቸው እንግዲህ። አንዳንድ አሁን ይህንን የአህሙን ሁኔታ የት አድርጎ አንዱ ገፍተር ያደርገውና እንደ ቤቱ ያዝናናት ይሆናል፣ ምን ይታወቃል። ሀይሌ ሪስቶራንት ምናምን የን ነው፣ ሀይሌ ሬስቶራንት ወደ እንትና ነው መሰለኝ፣ ስሙን እንኳ ታየው መሙ እያርፈች ተቀመጪ፣ እና እዛ የሚዟት ሊሄድ ይችላል ማለት ነው። እንግዲህ የፈኪን ደስታ አሁን በደንብ እንደሚፈልገው ሁላችንም እናቃለን። ትጥደሰት ደስ ይለዋል። ነገር ግን ያው አሁን ላይ እሷ ማወቅ ስላለበት ነው፣ ሌላ ገዟት ያልወጣው እዘው እዛው። ግን ማሻላህ፣ ግቢው ግን እናንተ እንደው እኔ እኮ የሚገርመኝ ማለት ነው እንደው ሌላ ውስጥ አታስገቡኝና እንደው አዲስ አበባን ብቻ እንደዚህ የሚያሳምሯት ለምንድን ነው ማለት ነው። እንደው ሌላ ውስጥ ተርእስ የወጣው መስል ሀባይ በጣም አምራለች። አስፋልቱ ብትሉት መዝናያ ነው፣ ቦታ ብትሉት ቀየር ብላለች። እንደምን አለ ሌለውን እስቀበል የሾፍ ቢሉት ማለት ነው። በዚ አጋጣሚ እና በጣም ያምራል፣ ደስ ይላል። እኛ ኦዲንሶቻችሁ እንግዲህ ተዝናንተናል። ያው ኦዲንስ የሚዝናና ብሎ ነበር አህሙ ተዝናንተና፣ ማሻላ በጣም ያምራል። እንግዲህ የምትፈልገውንም ጁዝ ገዝቶን የጠበቃት እንክብካቤ ተጠራላችሁ ማለት ነው። ነገር ግን እሷ ትናንትናም እንደዛ ዛከኝ ዛሬም እንደዛ ዝግኸኛል መመለሻውን እንደም እንደማስለቅስህ ብላለች። እንግዲህ አህሙ ቀለል ያድርግልኝ እያልክ ዶ አደርግ እንግዲህ ምላሽህ ምን እንደሚሆነ አይታወቅም። አላህ ይሆነህ ማለት ነው። እኛም አለን እንግዲህ ለመዝናናቱ ለመሳቀቅም ከሆነ ለመሳቀቁ መሳቅም ከሆነ ለመሳቁ አለን ማለት ነው። ለማንኛውም ጥናቱን ስተ መመለሸው ትላንትና ምዛግሁ ዛሬ ምዛግሁ ነው ያለችው። ነገር ግን ምሳ ጋብዘኝ እንድታረቀህ ብላለች። እንግዲህ ይጋብዛታል ብዬ ባለሙሉ ተስፋ ነኝ። ደግሞ ምግብ ልትበሉ ገብታችሁ ማለት ነው እንዴ! ወንድና ሴት አንድ ጋር ገብቶ ወንድ ነው የሚከፍለው ይባላል። ሀባይብ እና ፈኪያን አታስከፍል አህሙ ማለት ነው ምግብ ቤት ሲከፍል ደስ የሚለው ወንድ ልጅ ነው። በቃ ተኪሱ ገፍተር አድርጎ አላህ ገፍተር ያረገውን ዱንያ ገንዘብ ይስጥህና ገፍተር አርገህ አንተ መክፈል አለብህ ማለት ነው። እሷ ባይሆን አንዳንድ ቀን እቤቷ እየሰራይ ማብላት አለባት ማለት ነው። ሀባይብ እንግዲህ ዛሬ ፈንዱሾቹ በቃ ፈንድሻ መስለው በጣም ደስ ብሎናል። ቦታው ራሱ በጣም ስላመረኝ ከእነሱ የሚልቅ ደግሞ ቦታው ማሻላ በጣም አምሯል። እነሱም ፈንድሻዎች ሁልጊዜ እንዳዝናኑ እንደተደሰቱ ይገኛሉ። መጨረሻቸውን አላህ ያሳምርላቸው እያልኩኝ እንግዲህ ሁለቱም በፍቅር እንደሚወርቁና እየወደቁ ነው። መጨረሻው እንዳያሳምር ሁላችንም ዱዓ ይጨመርበት እያልኩኝ እንግዲህ የዛሬ ቪዲዮ እስኪ ይህን ይመስላል። ሀባይብ ላይ ካድርጉልኝ፣ እስኪ አረ ላይ ካድርጉ፣ ሰብስክራይብ አድርጉ ማለት ነው። እንግዲህ ፈንዲሻዎቹ አህሙ በርታ፣ አብሽር፣ አይዞህ። ኢንሻአላህ ኢንሻአላህ እጅ ትገባለች ማለት ነው። መጨረሻው ሊያምር ይችላል እንደዛ አይነቱ ማለት ነው። ምክንያቱም ዋናው ፍቅር ነው። ፍቅር ሁለታችሁም ጋር ካለ ምንም የሚያዳግታችሁ ነገር የለም ማለት ነው። ከፈጣሪ ጋር አንድ ትሆናላችሁ ብለን ባለሙሉ ተስፋ ነን። ፈጣሪ ያጣምራችሁ በሐላሉ እያልኩኝ በዙ ሰናበታለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ